ስለዚህ ጥያቄው ተከተለ። ታዲያ ኤልያስ ነህን አሉ። ለምንድን ነው ኤልያስ ነህን ያሉት ሲባል የመጨረሻ የሚባለው ዘመን ከመምጣቱ በፊት በትንቢተ ሚልኪያስ እንደሚንመለከተው ይሄ አስፈሪው እና የመጨረሻ ዘመኑ ከመከሰቱ በፊት ኤልያስ እንደሚመጣ ትንቢተ ሚልኪያስ ላይ ተጽፏል። ትንቢተ ሚልኪያስ ምዕራፍ አራት ቁጥር አምስት ላይ እንደዚህ ይላል፣ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስን እልክላችኋለሁ፣ መጥቼም ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል ይላል። ስለዚህ ኤልያስ እንደሚላክ ያለ ነገር አለ። ይህንን ነገር ተንተርሰው ነው አንተ ታዲያ ኤልያስ ነህነ? ብለው የጠየቁት ይሄ ነገር አለ። መጨረሻ ዘመን ይሄ ያስፈሪው ዘመን ከመምጣቱ በፊት እግዚአብሔር ኤልያስን እንደሚልክ ተጽፎ ነው ያለው። አይሁድ ይሄኛውን ነገር ስለሚያውቁ ኤልያስ ነህነ? ይመጣል የሚባለው ኤልያስ ስላለ ኤልያስ ነህነ አሉት። የመጥምቁ ዮሐንስ መልስ አይደለሁም ነው። ለምንድን ነው ሲባል አይሁድ አስበውት የነበረው ኤልያስ በስጋ እንደሄደ ኤልያስ እንደሚታወቀው አልሞተ በስጋ የተወሰደ ነው። ስለዚህ አይሁድ ይሄ ነገር ስላለ እሱ እራሱ ኤልያስ በስጋ እንደሄደ ያ ኤልያስ ራሱ ይመለሳል የሚል እምነት አላቸው። እራሱ ኤልያስ መጥቶ ነው መጥምቁ ዮሐንስ ብለው ሊያስቡ ሲሉ አደለውም እኔ እራሱ ኤልያስ አደለሁም ያ ኤልያስ አደለሁም ብሎ ይናገራል። ነገር ግን በመጽሐፍት ቅዱሳችን ስንመለከት ኢየሱስ ክርስቶስ ትንቢተ ሚልክያስ ላይ ያለው ትንቢት እንደተፈጸመ ይናገራል። ይሄ ኤልያስ እራሱ ኤልያስ አደለም። የሚመጣው የአባቶችን ልብ የሚመልስ ወደ ንስሐ የሚያቀርብ ኤልያስ ነው የሚመጣው። ይሄኛው ኤልያስ ደግሞ እራሱ መጥምቁ ዮሐንስ ነው ብሎ ኢየሱስ ክርስቶስ ስለ መጥምቁ ዮሐንስ በተናገረበት ጊዜ የሚናገረው ነገር አለ። በማቴዎስ ወንጌል ምዕራፍ 17 ላይ እንደዚህ የሚል ክፍል አለ። ደቀ መዛሙርትም ጻፎች የሚሉት ነገር አለ ትንቢተ ሚልክያስን ጠቅሰው ኤልያስ አስቀድሞ ይመጣል የመጨረሻ ዘመን ከመምጣቱ በፊት ስለሚሉ ደቀ መዛሙርቱ እንደዚህ ጠየቁ። ደቀ መዛሙርቱም እንግዲህ ጻፎች ኤልያስ አስቀድሞ ሊመጣ ይገባዋል ስለምን ይላሉ ብለው ጠየቁት። አሁን ኤልያስ አስቀድሞ ይመጣል የመጨረሻው ዘመን ከመምጣቱ በፊት ብለው ይላሉ ጻፎች ትንቢተ ሚልኪያስን ጠቅሰው፣ እንደዛ ለምንድን ነው የሚሉት ብለው ደግሞ ደቀ መዛሙርቱ ኢየሱስን ይጠይቁታል። ኢየሱስ መልሶ እንደዚህ አለ፦ ኤልያስማ አስቀድሞ ይመጣል ሁሉንም ያቀናል፣ ነገር ግን እላችኋለሁ ኤልያስ ከዚህ በፊት መጣ፣ የወደዱትንም ሁሉ አደረጉበት እንጂ አላወቁትም። እንዲሁም ደግሞ የሰው ልጅ ከእነርሱ መከራ ይቀበል ዘንድ አለው አላቸው። በዚያን ጊዜ ደቀ መዛሙርቱ ስለ መጥምቁ ስለ ዮሐንስ እንደነገራቸው አስተዋሉ፣ የሚል ክፍል አለ። ኤልያስ መጥቷል፣ ግን የወደዱትን አድርገውበታል። ኤልያስ ላይ እንደሚታወቀው መጥምቁ ዮሐንስ አንገቱ ተቆርጦ ነው የሞተው በሄሮድስ እና የፈለጉትን አደረጉበት። መጥምቁ ዮሐንስ ኤልያስ ነበረ ብሎ ኢየሱስ ክርስቶስ ይናገራል። ስለዚህ ኤልያስ ተብሎ ያለው እራሱ የሚመጣው ኤልያስ እንደተነጠቀ ሁሉ የሚመጣው ኤልያስ ሳይሆን በኤልያስ እንደ ኤልያስ አይነት ባህሪ ያለው ነቢይ እንደሚመጣ ነው ኢየሱስ ክርስቶስ። ስለዚህ እሱ መጥምቁ ዮሐንስ ነው ብለው ብሎ ኢየሱስ ክርስቶስ ስለዚህኛው ኤልያስ ስለሚባለው መጥምቁ ዮሐንስ እንደሆነ ይናገራል። ግን እዚህ ክፍል ላይ ኤልያስ ነህንህ ሲሉ ራሱ ኤልያስ ነህን ነው ጥያቄው መጥምቁ ዮሐንስ አይደለሁም ብሎ እንደመለሰ እናያለን። ሌላው ጥያቄ ከዚህ በኋላ አሁንም ይከተላል። እንዲህ ይላል ነብዩ ነህን የሚል ጥያቄ ይከተላል ማለት ነው። ነብዩ ነህን ታዲያ ኤልያስ ካልሆንክ ክርስቶስ ካልሆንክ እና ነቢዩ ነህን ብለው ይጠይቁታል። ለምንድን ነው ነቢዩ ነህን የሚል ጥያቄ የተጠየቀው ሲባል በዘዳግም መጽሐፍ ምዕራፍ 18 ላይ ሙሴ ለእስራኤላውያን እንደዚህ ብሎ ነበረ፣ ነቢይ ይመጣል ብሎ ተናግሮ ነበረ። ስለዚህ ይህን ነቢይ አይሁዶች ይህንን ነቢይ ጭንቅላታቸው ውስጥ አስቀምጠዋል። ስለዚህ ይሄ ነቢይ ይሆንን ብለው ነቢዩ ነህን አሉት። ይሄ ነቢዩ የተባለው ከኤልያስም ይለያል፣ ከክርስቶስም ይለያል ማለት ነው። በእነሱ አስተሳሰብ ሌላ ነቢይ ነው የሚጠባበቁት። ስለዚህ ነቢዩ ነህን ብለው ሙሴ ስለተናገረለት ነቢይ ይጠይቁታል። ነገር ግን ሙሴ የተናገረለት ነቢይ በመጽሐፍ ቅዱሳችን እንደምንመለከተው ነቢይ ኢየሱስን ነው፣ እራሱን ክርስቶስን ነው። ነገር ግን አይሁዶች ሌላ ነቢይ አድርገው ስለሳሉ ነቢዩ ነህን ብለው መጥምቁ ዮሐንስን ሲጠይቁ እንመለከታለን። መጥምቁ ዮሐንስም ደግሞ አይደለሁም ብሎ ይናገራል። ከዚህ በኋላ እንኪያስ ለጠየቁን መልስ እንድንሰጥ፣ ለጠየቁን እንድንናገር ማነህ አንተ ስለ ራስ ተናገር ብለው ሲሉት መጥምቁ ዮሐንስ ያለው እኔ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ ነኝ፣ በኢሳይያስ መጽሐፍ ላይ እንደተጻፈው። ከዚህ በኋላ ታዲያ ክርስቶስ ካልሆንክ ኤልያስ ካልሆንክ ነብዩ ካልሆንክ ስለምን ታጠምቃለህ? ነው ጥያቄያቸው የቀጠለው። ዮሐንስ መልሶ እኔ የማጠምቀው በውሃ ነው ይሄ የንስሐ ጥምቀት ነው በአጭሩ ትንቢተ መልኪያስ ላይ እንደምንመለከተው የአባቶችን ልብ ወደ ልጆች ይመልሳል እንደተባለው ነው የንስሐ ጥምቀት ነው እያጠመቀ ያለው ስለዚህ እኔ የማጠምቀው በውሃ ነው ዳሩ ግን ከእኔ የሚበልጥ እኔ የጫማውን ጠፍር እንኳ ልፈታ የማይገባኝ ከእኔ የሚበልጠው ይመጣል። እርሱ የሚያጠምቀው ደግሞ በውሃ አይደለም። ኢየሱስ በውሃ ጥምቀት አደለም የሚያጠምቀው፣ ኢየሱስ የሚያጠምቀው በመንፈስ ቅዱስ ነው። እና በመንፈስ ቅዱስ የሚያጠምቅ ይመጣል። ማንም ሊያጠምቅ የማይችላትን ጥምቀት የሚያጠምቀው እሱ ይመጣል። ነገር ግን በውሃ ማጥመቅስ ከሆነ ሰው ያጠምቃል። የኔ የውሃ ጥምቀት ነው። ሰው እንደሚያጠምቀው ነው የማጠምቀው በውሃ በሚታየው ውሃ ነው የማጠምቀው አለና ከኔ በኋላ የሚመጣው ግን እሱ ከኔ የሚበልጥ ነው ብሎ እንደተናገረ እንመለከታለን። ይህንን ሁሉ የሚያደርገው በዮርዳኖስ ማዶ በቢታኒያ በቤተራባ እንደሆነ መጽሐፍ ቅዱሳችን ይናገራል። ዮሐንስ የሚያጠምቅበት ስፍራ ይሄ ነው። በዮርዳኖስ ማዶ ነው ዮሐንስ የሚያጠምቀው በዛ ስፍራ ላይ ይሄ ሁሉ እንደሆነ እነዚህ ፈሪሳውያን ሁሉ መጥተው የጠየቁትም ጥያቄ ከፈሪሳውያን ወገን የተላኩት ሰዎች ከሌዋውያንና ካህናቶች የጠየቁት ጥያቄ እዚህ ስፍራ ላይ ነው። ስለዚህ ዮሐንስ በሁለተኛውም ቀን ስለ ኢየሱስ ክርስቶስ መመስከር አላቆምም። ኢየሱስ ክርስቶስ ወደ እርሱ ሲመጣ አይቶ የምስክርነቱ መጨረሻ የሆነው የኢየሱስ ክርስቶስን የእግዚአብሔር ልጅ ነው ብሎ መስክሬ ጨርሻለሁ ብሎ የእግዚአብሔር ልጅ መሆኑን እንደሚናገር የእግዚአብሔር ልጅ ማለት መለኮት ማለት ነው፣ አምላክ ነው ማለት ነው እና የእግዚአብሔር ልጅ ነው ብሎ መስክሩ እንደጨረሰ በዚህ ስፍራ ላይ እንደዚህ ብሎ ስለ ወደሱ እሱ በሚመጣበት ጊዜ እነሆ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንዳለው የዓለምን ኃጢአት በሙሉ ማስወገድ የሚችለው እግዚአብሔር ራሱ ለራሱ ያቀረበው መስዋዕት የእግዚአብሔር በግ የሆነው ኢየሱስ ክርስቶስ እንደሆነ መጥምቁ ዮሐንስ እንደዛ ብሎ ወደሱ ሲመጣ እንደተናገረ እንመለከታለን። በብሉይ ኪዳን መጽሐፍቶች ስንመለከት እንግዲህ የመጀመሪያውን መስዋዕት ካቀረበው ከአቤል ጀምሮ በምንመለከትበት ጊዜ አቤል ያቀረበው በግ ነበረ። ይሄም በኩር የበጎች ሁሉ በኩር የሆነው የሰባው በግ ምርጡ በግ ማን ኢየሱስ ክርስቶስን እንደሚወክል እንመለከታለን። በብሉይ ኪዳን መጽሐፍት አብርሃም በልጁ በኢሳቅ ፈንታ ያቀረበው የመስዋዕቱ በግ ይሄ በቁጥቋጦ ውስጥ የተገኘ በግ ማን ነው? ኢየሱስ ክርስቶስ እንደሆነ እንመለከታለን። በትልቁ ደግሞ ስለሱ የተጻፈለት በተለይም በኢሳይያስ መጽሐፍ ምዕራፍ 53 ላይ ስለ ኢየሱስ ክርስቶስ በግነት እንዴት መስዋዕት ሆኖ ለአብ እንደቀረበ ይሄ በግ ንጹሕ በግ እንከን አልባ የሆነው በግ ነገር ግን ብዙዎችን ለማጽደቅ መስዋዕት ሆኖ የቀረበ በግ፣ የተገፋ በግ፣ የተናቀ በግ ሰዎች ሁሉ ያላከበሩት በሸላጮቹ ፊት ዝም እንደሚል በግ ሆነ ተብሎ የተጻፈለት ኢየሱስን ዮሐንስ ሲመለከተው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ብሎ ኢየሱስን ስለ ኢየሱስ እንደተናገረ የዓለም ሁሉ ኃጢአት የሚወገደው በሱ በአንዱ እንደሆነ፣ በየትኛውም መንገድ ኃጢአት እንደማይወገድ ኃጢአት ሲጀመር በጸሎት አይወገድም። ኃጢአት ሲጀመር በጾም ጸሎት አይወገድም። ኃጢአት ሲጀመር በስራ ብዛት፣ በመስራት ብዛት፣ በመልካም ስራዎች፣ በተለያዩ ነገሮች ሰው ስላበላን፣ ስላጠገብን፣ ሰው ስለረዳን፣ ሰው ስላገዝን ምንም አይነት ኃጢአት የሚወገድ ኃጢአት የለም። መጽሐፍ ቅዱሳችን ላይ እንደተጻፈ ደም ሳይፈስ ስርየት የለም እንደሚለው ስለዚህም ነው በብሉይ ኪዳን ብዙ ስርዓቶችን ስንመለከት የደም መርጨት ስርዓቶች አሉ እና በደም መርጨት ስርዓት ውስጥ ነው ያለው ይህ ደም የሚያመለክተው ማንን ነው ሲባል ኢየሱስ ክርስቶስን እየገለጠ በጥላ መልክ እያሳየ ኢየሱስ ክርስቶስን እያጎላ የመጣ ደም ነው አዲስ ኪዳን ላይ ደግሞ ይሄ ደም በመስቀል ስርዓት ንጹሁ የእግዚአብሔር ልጅ እንከን አልባ ሆኖ ሰው ሆኖ በምድር ላይ የተመላለሰው ኢየሱስ በስተመጨረሻም የዓለምን ሁሉ ኃጢአት ተሸክሞ የእኛ ሁላችን ኃጢአት የእኛ ሁላችን በደል በሱ ላይ ኖረና እንደተመታ እንደተቀሰፈ ሆኖ መስቀል ላይ የታየው ኢየሱስ ነው። የዓለምን ሁሉ ኃጢአት የሚያስወግድ በግ ብሎ ዮሐንስ አስቀድሞ ስለ እሱ ይናገራል። ስለዚህ ዮሐንስ የእኔ አመጣጥ እርሱ ይገለጥ ዘንድ ኢየሱስ ይጎላ ዘንድ እኔ በውሃ እያጠመኩ መጣሁ። በውሃ እያጠመኩ የመጣሁት መንገድ እያዘጋጀው ነው። እኔ መንገድ የማዘጋጀው ኢየሱስ እንዲጎላ ነው። እሱ ለዓለም ይገለጥ ዘንድ ነው። እኔ በውሃ ያጠመቅኩት ብሎ ስለ ኢየሱስ ክርስቶስ መጥምቁ ዮሐንስ ይመሰክራል። ይህንንም ደግሞ እግዚአብሔር አብ አሳይቶኛል። እንዴት ነው ሲል፣ እሱ ላይ እርግብ እንደ እርግብ አምሳል ሆኖ ሲወርድበት የምታየው መንፈስ ቅዱስ ሲወርድበት የምታየው እርሱ ነው ክርስቶስ ብሎ እግዚአብሔር አብ ራሱ ስለ ኢየሱስ ክርስቶስ አሳይቶኛል። ስለዚህም ነው የምመሰክረው ስለዚህም ነው የምመሰክረው ብሎ የእግዚአብሔር ልጅ ነው እሱ መስክሬያለሁ አለና ይህንን ክፍል መጥምቁ ዮሐንስ ስለ ራሱ ምስክርነት አውርቶ ይጨርሳል።